ነው አይደል? ማረጊን በምን አወቅሽ? ኧረ ሴቱ ከብዷል። እረ ሴቱ ከብዷል። ይቅርታ ቢደረግልህ እ ይቅርታ አልሰማውም አልሰማውም አልሰማውም። አይሎዳ አይሎዳ፣ ሞተው ነው ወይ ሞተው ነው ወይ ሞተው ነው ወይ? አይ ኮንዶሚኒየም ደርሷቸው ሰላብረት እያደረግን ነው። ምን ይመስላል? ውጣ ከዚህ በያ ብሮ እሸቱ ጋር የተጋበዘው ይሄ ምጡቅ ፈልፈላ ለእናቱ 110 ሺህ ብር ይዞ ገብቷል። የራሴ ቪዲዮ ላይ ቃርጉት

አትገኝለትም! እሱኔ ምትሻ ያሉት ሰዎች ይህው! ሲመቱ ትከሻ ምቺ በይት በልምታ ለጓሌ ደስታ ሚያበድሉ፣ ምን እያደረክ ነው? ምንድን ነው ሸበላይ? ምን ፈለክ? ባታጠናክ ይሻልሃል። እሺ፣ አንድ ጥያቄ ልጠይቅስ? እሺ፣ ጠይቀኝ። አንድ ሲደመር አንድ። ከባድ ጥያቄ ጠየቅ መስሎና፣ ሸበላይ፣ አንድ ነው። ለእግዚአብሔር አንተ ስትደመር አንተ አንተ ነህ። አስር አመት ሙሉ የሆነ ብትሆን ይሻልሃል። ዶማ ማዬ ደረስ ያለኝ እኮ ነው።

እስቲ ልብ ልብ። እስቲ፣ አረ ማንም እኮ አልሰራሁም፣ በእናትህ። ማትስ ኤግዛም መቼ ነው? እንግሊዝኛ አስተማሪ መጣች። እንግሊዝኛ አስተማሪ በቃ በኋላሽ፣ በኋላ ማን፣ በኋላ ጉድ። ሞርኒንግ ተማሪዎች ጉድ ሞርኒንግ ጉድ ናይት። ዩር ፌቨራይት ቲቸር እንግሊሽ ፎር ኢትዮጵያ። አይ አም ሂር፣ ዊ አር ሂር፣ ዊ ዳይ ቱጌዘር። ዊ ብሎ ቱጌዘር ትርጉም፣ ለዚህ ያደረሰን እግዚአብሔር ይመስገን። ማዘር ፋዘርስ፣ ዊ አር ባክ፣ ማ ኒጋ፣ ተመልሰናል። አታ አታ አታ አታ ቅማላ ውሻ አዳምጥኛው ነው ዘ ሚልክ ኢን ዘ ስካይ ባት ኖ በርድ ትርጉም ላማ ላይ በሰማይ ወተቷንም ማላይ ዝም ብለህ ጻፋት። አተ አተ አተ ቅማላ ማይ ማውስ ካት ፎር ዩ ትርጉም አፌን ቁርጥ ይበልልክ ያ እንቀጥላለን። ወተር ኢዝ ፓወርፉል ባት ኔቨር ጊቭ አፕ ትርጉም የፈሰሰው ውሃ አይታፈስም ማለት ነው። አ አ እንቀጥላለን ላቭ ኢስ ብላይንድ ኢች አዘር ቱጌዘር ትርጉም ፍቅር ያሸንፋል ማለት ነው። ፕሊዝ ዲሌት ሚ ትርጉም ወራጅ አለ ማለት ነው። ተገብተናል። ትርጉሞቹ ግን ምን እሺ ናቸው? ትርጉም ምን በዋሴ ነው ወይስ በስለሺ ምንድን ነው? ተማሪ አቤ፣ እኔ ምን ላድርግ? እኔ ምን? ዝም በል ቅማላም ጋዴም፣ ሺት፣ ቡልሺት፣ ያልታጠበ ድንጅ፣ የድስት ጣቢ፣ ቆርቆሮ ፊት፣ ጡንቻ ራስ፣ አይነ ምድር፣ ፌጦ፣ እንቁልጥያም፣ ድንጋይ ራስ፣ ከርቢሽ ራስ፣ ጡንቻ ራስ ጋዴም ሽት ብልሽት፣ ውጣ፣ ተባራ፣ ውጣ፣ ውጣ፣ ውጣ። ለማንኛውም ሁላችሁ ነው ወዳችኋለሁ። ዋካንዳ ፎር ይበል፣ ጨርሰናል። እናንተ ግን ምን አይነት ረባሽ ተማሪዎች ናችሁ? አትረብሹ። በያርል እንዲወጣት እንደውም ብርጣሉ የረባሽም ጽፋል። ማንም ስላረበሸ የረባሽ ስም አልጻፍኩም። ትሸርይ ውሸት፣ ቲቸር እየረበሹ ነበረ። እኔ የረባሽን ስም ጻፍ ያለው ቢሮ ላስገባው እንዴ የዞን ጥርስ ይግባብ። ናቲ፣ እኔ አንዴ የረባሽን ጻፍ የተባልኩት አንተ ምን ቤት ነህ እምትረብሹ? በግሩፕ እና ጥና እኔ ላስጠናችሁ ስላቸውን ቢ ብለውኝ። ሜላት አራት ጊዜ ረብሻለች፣ አቤል ስምንት ጊዜ ረብሿል፣ ብርጣሉ ደግሞ የሁሉንም እጥፍ ሀያ አራት ጊዜ ረብሿል። ቲቸር፣ እኔ እኮ እዚህ ክላስ ውስጥ ናቲን ብቻ ነው እኮ ማስተምሮ ጎበዝ። እሺ ናት፣ አሁን ስምሽ የተጠራ በሙሉ ወተሽ ትንብርክኪ። አቤት ዛሬ ጎማ ይዤ ቢሆን እንግዲያችሁ ነበረ። ጎማውን እኔ ከቢሮ ይዤ ልምጣ ቲቸር። እንዴ እሺ፣ ያው እንግዲህ እኛም እንደ ማንኛውም ኢትዮጵያዊ ቲክቶከር ሙዚቃ ልናወጣ ነው።

እንዴ አንተ እኔ አልበላም ብዬ ጦዛለሁ፣ አንተ ለካ እዚህ ነህ። በእናትህ ትላንት ያልኩን አመረርኩ። እንዴ አመረርኩ እንዴ! በለው አዲስ ሰዓት ገዛ። ገብታለች እናት መጣ

ቲክቶክ ቲክቶክ ቲክቶክ ነው የሚችለው። አበል አበል አበል ደግሞ ማን እ በቃ እኔ አላውቃቸውም። ብቻ ሴት ልጅ ስንት ቀዳዳ ላት? ከአትዳር በፊት ሴክስ ትደግፊያለሽ? አይ አልደግፈም። በቃ ጥሩ አይደለም፣ ጥሩ አይደለም። ሞክረሽ ነው ደስታ የሚሰጠው ትዳር ሃይሎጋ ሃይሎጋ፣ ወይ ኔ ብርጣሉ፣ ሰርጋ አይደለም ለቅሶ እኮ ነው ወንድሜ። በቃ ተስጦ ተስጦ ተስጦ ተቀበልሽ፣ አልሰማውም። አይ፣ ኮንዶሚኒየም ደርሷቸው ሰላብረት እያደረግን ነው። ምን ይመስላል? ውጣ

ቤቷ ይሄ ነው። ማሂ ምን አሁን እንደመሰለው ነው የመጣው? ይቅርታ ቤት ሳስቺ ነው። እዚ አዛ ነው እዛ ነው። እንዴት እንዳመጣው ስለማታቂ ነዋ። ሰሚ ሰሚ እሱ ጋር አያዝም፣ ፍሬው ጋር ነው የሚያዘው። ፍሬው ጋር ወይ አይቻልም። አራክፊ መጨረሻ ላይ አራክፊ የሰው ልጅ እኮ ነው እሱ

የወደፊት እድልን እንዲነግሩኝ ነበር እጄን አይቶ ጣፋንቴን እንዲነግሩኝ ብዬ እዚህ ቤት መጥቶ ማን ምን አቶ እኔ ልጅ እስኪ እጄን ስጠኝ። ምን እጅ ራሱ ቂጥ የሆነ እድል ነው ያለው ው ከአንተ ሸለቆ ውስጥ የሚኖረ እባብ ይሻላል። አንተም አብዛኛውም ኢትዮጵያዊም እምብርት እምብርት የሚል ህይወት ነው የምኖሩት። አስመሳዮች ነን ሁላችንም። ሎሚ በጨው በሎሚ በዝንጅብል በእርድ ምናምን የሆነ ህይወት ነው የምኖረው። አሁን የምገብረው ግብር ያቂጥ ፍንክት ያለው በረሮ ድንግል ከርከሮ ከተወለደ ሶስት ቀን ያልሞላው የጉንዳን እትብት እና ላሻ ያለው እውቅማል።

ም አይ በቃ ይቅርብኛ ጣይ። የተማሪ ብሩክ ታደሰ ወላጅ ነዎት? ስፈልጎት ነበር። ይገርሞታል፣ ስፈልጎት ነበር። ልጆ አይማርም፣ ባጠቃላይ እኔ አይማርም። ይህው በወጣ በጎቦ ቁጥር ነው የሚይዘው ከሴት ጋር ክፍል ውስጥ ሲልከሰከስ በየቀኑ ይቀያይራል፣ ሴት ይቀያይራል። ደሞ አይፈም ትምህርት ራሱ ሲጠላ፣ ሽንት ቤት ሽንት ቤት ቆልፎ ሲቀጠ ይዟለው፣ ሽንት ቤት ማለት ነው። አጣ ፋገር ዲና ፈጂ በሉ በሉ፣ ይሄ ውሻ በሉ። ብሮ እሸቱ ጋር የተጋበዘው ይሄ ምጡቅ ፈልፈላ ለእናቱ 110 ሺህ ብር ይዞ ገብቷል። አንተ ግን ቁርስን በልታል ብሮ አንተ ግን ቁርስን በልታል? እርግጠኛ ነኝ። አልበላ እንዴት ትበላለህ? አልበላም አልበላም ብላ ቁርስን እሺ፣ ለማንኛውም ማለት ነው አሁንኛ አባቡጂ ነኝ እኮ። አንተ ምን ስለሆንኩ ነው ወንድምም ተሳደበው ይሄን ወንድም እንታወቃለን። ማን የማን የማን ወንድ ማን ማን ስሉን ኩራን ተሪያን ተወልም ተሳደብ ወንድምህን እንሳደብክ ነበረ ማኛ ገብሰኛ ምናምን አለ። እሱ ሲናገረኝ አልናገርም። ምን ፈልገህ ነው የመጣው? አሁን አንተ ወዲያ፣ አንተ ፈልገህ ነው የመጣው? ለምንድን ነው የምትሳደበው? ማነህ አንተ? ምን ስለሆንክ ነው የምትሳደበው? ማን ተሰደበ? ያደረገ እና፣ እሱ ቅቤ እየቀባኝ ነው። ቅቤ እየቀባኝ ነው እሱ። መጀመሪያ አንተ እሱን ሳነከው፣ አንተ ነክቶ ነው ምንድነው? አንተ ሳትነካ ነክቶ፣ ና ከነካ ደግሞ አይለቀህም። ይሄን ታውቀዋለህ አይደል

ማን ተሳዳቢ አረገ ሳናጣቢ ያልከህ ማን ማን እንዲሰ ማን ነው ይላከህ? አንተ ለምንድን ነው የምትሳደበ? እና እሱ እሱ የሚናገረኝ ትክክል ነው። አንተ አዳምጠዋል። እሱ የሚናገረኝ ኔ ጌታ ነኝ። አሁን እዚህ ጋር ጉዳይ አለ ይሄድበት። እሺ በቃ ይሄን ብሎ ጉዳይ በቃ በጣም አንተን በልጣለሁ እንደ የሚያስብለ ጉልበተኛ ነሽ። በጣም ማን ነው ጉልበተኛ? በጣም ጉልበተኛ ነው ወይ ሙባ ማለት ወንድምህ ጉልበተኛ ናችሁ።